እኔ ከኋላ የሚነካች ስለማለ ችግር የለውም፣ ጉንጭ ነው። ከወለቅኩ ይቅርታ። ግን ለምንድን ነው ስተከታተለኝ ነበር? ይኸውልህ ምናልባት እኔ እናንተ አረፍ ብለን ብናወራ ብዬ ነው። ባሏ ነኝ አላልክም እንዴ? ከአንተ ጋር ነው ምንድን ነው አስቀምጦ ሊያነጋግር የሚችል ነበር። በእርግጥ ባሏ ነኝ፣ ግን ደግሞ አንተ የሚስቴ ልጅ አባት ነህ እና ባላንጣዎች መሆናችን ድረስ ተብሎ ምናልባት በደንብ ብንተዋወቅ ባልንጀሮች ምንኖ እንችላለን። ሱራፊል ይባላል። የሕይወቴ ትልቁን ስተሰራው ከሎላ ጋር የተጣላው ሰዓት ከዛ በኋላ ነው። ሁሉም ነገር የተመሰቃቀለብኝ ሲመስለኝ ስታረግዝብህ ነው። ጥላት ርው እንደዛ እያፈቀርኳት ልጁ የኔ መሆኑን ለመቀበል ከበደኝ። አሁንም ድረስ እንቆቅልሽ ሆነ። እስኪ ስለ ሉላ የምታውቀውን ነገር ሁሉንም ነገር ንገሪ። ስለ እሷ ለማወቅ ፈለግ? ማለት ስለ እሷ ምንም ነገር ሳታውቅ ነው እንዲያገባት? አሁንም ቢሆን ስለ እሷ ምንም ነገር አላውቅም። አሁን ግን አንተ ብትነግረኝ ደስ ይለኛል። እርግጠኛ ነህ ግን አንተ ባሏን አይደለሁም። ምን ምን ነው ደነገጥክ? ለጠየከኝ ጥያቄ እኮ ነው መልስ የሰጠው ግን እኮ እሷ ከአንተ ለመራቅ ስትል ብቻ ነው በኋላ መሆኔን የነገረች። እኔንም በፍጹም ማመን አልችለም። ወል ስለ ሉላ የምትነግረኝ ካለ እየጠበቅኩ ነው። የዋህና የፍቅር ሰው ከመሆኗ ውጭ ምንም ልነግርህ የምችለው ነገር የለኝም። እሱ እኔ አውቃለሁ፣ ግን ከዛ ውጪ ነገር ካለ ነው የጠየቅ ያሉት በጣም የምትወዳት አክስት እንዳለቻ ታውቃለህ። እሱንም አውቃለሁ፣ ግን ስለ እናትና ስለ አባቷ የምታውቀው ነገር የለም በህፃንነቷ እንደሞቱና አክስቷ እንደ እናትም እንደ አባትም ምን እንዳሳደገቻት ታውቃለህ። ቆይ ግን አንተ የሉ ጥያቄ ለምንድነው የምትጠይቀኝ? አይ ዝም ብዬ ነው። በነገራችን ላይ አክስቷ በጠና ታማ እኛ ቤት ነው ያለችው። ትልቅ ህመም ላይ ነው ያለችው። ዘርፌ ናት እና ሌላ አክስት አላት እንዴ? ሁለቱም ኩላሊቶቿ ፌላ አድርገው እኛ ቤት ነው ያለችው። ምስኪን የኔ እናት፣ በእውነት በጣም ተሳዝናለች። አፋጣኝ የሆነ የኩላሊት ንቅለ ተከላ ያስፈልጋታል። በእርግጥም የሆነች ሴት ልሰጣት ነበር። ያቺ ሴት ግን በድንገት ጠፍታለች። ስሟም ደግሞ ቲጂ ትባላለች። ቲጂ ታውቃታለህ እንዴ? ስሟ ሲነሳ በጣም ደነገጥክ። አረን አልደነገጥኩም። እርግጠኛና ግን ለእኔ የምትነግረው ሌላ ነገር የለም። ልጠይቀ የምፈልገው አንድ ነገር ብቻ ነው። ምንድን ነው? አንተ ለቤዛ ምን ዋነ እሷ ስዛ ምን ሰራለች? ራሽ አይኑን በጨዋጥ ቤት ድረስ መጣ። ታየኝ እኮ ስንት ችግር ፊት ለፊት የተደቅነው ስለ እሱ ስጨንቅ እኔ ምች ቆይ ግን ክትትልሽን እያደረግሽ ነው? ስንት ወሮ ነሻው? አላውቅም። ስለ እሱ ማስብበት እንኳን ጊዜ አጥቻለሁ። ያምሻል እንዴ? ትንሽ አታስቢም? ለራስሽ ባታስቢ እንኳን ሆድሽ ስላለው ልጅ አታስቢም እንዴ? አንድም እያስጨነቅሽኝ ያለሽው ደግሞ አንቺ ነሽ። ለምንድን ነው እሺ ብለሽ ሕክምና ሽማት ትታከሚው? እኔ ገንዘቡን ከየትም ብዬ አመጣዋለሁ አልኩሽ አይደል? እስቲ መጀመሪያ ይህ ትሽናብት በእጅሽ አስገቢ፣ ብቻ እሺ በይኝ እንጂ እሱንም ቢሆን ማድረግ አያቅተኝም። ደግሞ ቤዛ አለች። ምን አለ? ያን የፊቷን ባላየች ኖሮ። ቆይ ቤዛ ምንድን ነው የሆነችው? ለምንድን ነው ስለ እሷ የሆነ ነገር ማይነገረኝ? ቆይ አክስቴ፣ እንዳደነግጭ ብዬ አልነገርኩሽም እንጂ። ምን ሆናለች ቤዛ እርግጥ እስካሁን ህይወቷ አለ፣ ግን በጣም ታማለች። ምን የደረሰባት? የመኪና አደጋ ከባድ ስለሆነ ኮማ ውስጥ ናት። እኔ ይህንን በፍጹም አላምንም። እኔም ሱራፌል ቪዲዮን አምጥቶ እስከሚያሳየኝ ድረስ አላመንኩም ነበር። ወይኔ ልጅ ወይኔ ኔ ከርታታ። ቆይ ሱራፌል በምን አውቆ ነው ይህን ቪዲዮ አምጥቶ ያሳየሽ? ዶክተሩ አግኝቷት ቪዲዮ ቀርጾ ለእሱ አሳይቶት ነው። ምን የእቴን ሀብት በሙሉ ለሱራፌል ካዞርኩለት ቤዛ ነፍሷን እንደማያጠፋው ዶክተሩ እንደነገረው ስራፌል ነግሮኛል እንዴ ቆይ ዝም ብሎ የሰው ሀብት መውረስ አለ እንዴ እሱ ማን ስለሆነ ነው ይህን ሁሉ ነገር የሚያደርገው ማን ነው ስልጣን የሰጠው አላውቅም አክስቴ ከአንቺ ምንም አይነት ሚስጥር መደበቅ እንደሌለብኝ ስላወቅኩ ነው ሁሉንም ነገር የነገርኩሽ አደራ ከዚህ በኋላ ምንም አይነት ሚስጥር እንዳትደብቂ እና ለመታከም ዝግጁ ነሽ መጀመሪያ እህትሽ ያለችበት ሁኔታ ማወቁ አይቀድምን ጀማሪ ኮንትራክተር የሰራው ህንፃ ይመስል ተሸራርፈ ማለቅ እኮ ነው። አፈንዝጋ እንድትቀልድብኝ? አለም የጠራው ስርዓት ያዝ። ይገርማል፣ ግን ማንም አይነካውም የተባለው ትልቁ ጎልያድ ደጋግሞ በዳዊት ጠጠር እንደዚህ መውደቁን ሳይ በጣም ነበር የገረመኝ። በጣም እኮ ነው የሚገርመው። የሰፈሩን ዱርዬ ጠቅላላ ኮን ያሳመፀብኝ የእጁን ነው መሰጠው። እና ምን ልታደርግ ነው? እጅ ልሰጥ ነው? ያንንማ በቀላሉ እንደማላደርግ ታውቃለህ። ቤዛን አሳልፈለን ይስጠኝ። ሄደው? ምን ማለት ነው? የአንተ ችግር ምን እንደሆነ ታውቃለህ? ሁሌም ቢሆን የምትንቀሳቀሰው በፕላን ኤ ነው። ቤዛ አሁንም ከኮማነክታለች ብለኸኛል አይደል? አንተንም እስካሁን አላየችህም፣ ግን ደግሞ እነ ሳሚ እኔ ጋር እንደነበረች በደንብ ያውቃሉ። ሳሚ አንተ እንጂ የኔ ችግር ሊሆን አይችል። ያንን ልጅ አቅለባት ያው መልካም ነው። የኔ እንደውም ትልቁ ችግሬ እሱን አቅልዬ ማየቴ ነው። ሚስቴን መልሰ ለእኔ አስረክበኝ። ቆይ አልገባኝም። ምን ለማድረግ እያሰብክ ነው? ሁለታችን እኮ የተስማማ መስሎ ነበር። አንተ በጣም ደካማ ስለሆንክ ይሄን ነገር ብቻዬ ልጨርሰው ብዬ ነው። መቼም አሁን ባለህበት ሁኔታ ካንተ ይልቅ እኔ ሳልሻል አልቀርም። ከዚህ ሁሉ በኋላ ደግሜ አንተን ማምን ይመስላል? ይሄ የግዴታ እንጂ የምርጫ ጉዳይ አለ። ጭራሽ ልታስገድደኝ እየሞከርክ ነው? ሳሚ የጀመረውን ስራ ሳይጨርስ በቀላሉ የማይቆም ይመስላል። ቆይ በትክክል ምን እንዳደርግ ነው የፈለግከው? ይኸውልህ ቤዛን እኔ እንዳገኘኋት ከዛ በኋላ ሳሚና እነዛ ጓደኞቹ ጦርነቱ ከኔ ጋር ነው የሚሆነው ማለት ነው። እሱ በህልም ብቻ ነው ሊሆን የሚችለው። ቤዛን እንድታመጣለት ሃያ አራት ሰዓት ብቻ ነው ሰጠኝ አላልከኝም እንዴ? ቆይ ስታስበው። ይህን ያህል በሱ ማስፈራሪያ የምሸበር አይነት ከንቱ አይነት ሰው አድርገት ታስበኛለህ እንዴ? አሁንም ቢሆን በድሮ በሬ ለማረስ እየሞከርክ ነው። እስኪ ተራውን ደሞ ለባለ ጊዜዎች ውስጥ ለኛ አስተን። ይህን ኃላፊነት ለአንተ ብሰጥ በጣም ደስ ይለኝ ነበር ግን እርግጠኛውኝ፣ የምነግርህ አሁንም ሆን ብለህ እየተጫወትክብኝ ነው። ከቤዛ ፍቅር እንደያዘ እርግጠኛ ነኝ ስለ ገመትክ ብቻ የሚሆን ነገር የለም፣ የኔ ውድ ወንድም። ተመልከቱልኝ፣ ብቻ በስንት ጊዜው ወንድሜ ብሎ ጠራኝ። ባሮ ድም፣ ከአንድ አባት ተፈጥረናል፣ ከአንድ እናት ግን አልተፈጠርንም። ምናልባት የአንድ እናት ልጆች ብንሆን ኖሮ ያኔ አልባል ተጨካከን ነበረ። አንተ ነህ ለዛም በተደጋጋሚ ጊዜ ልትገለኝ ሞከርከው። ይገባሃል፣ ምክንያቱም ካዲ ነበርክ። እኔ ግን የእናትና አባቴን ሞት ፊት ለፊት የተጋፈጥኩት የአንተ ምንድን ነው? ተንደላቀ ውጭ አገር እየኖር ካልነበር እስከ ዛሬ ትሙት ትዳን ማላቃት እናቴ ነበረች። በጉዲፈቻ ሰጠኝ ውጭ ሄጄ ያደግኩት። ለዚህ ደግሞ ተጠያቂ የአንተ አባት ነው። አባቴ ለማለት አፍረ ነው። እንደሱ አይነት አባት አባቴ ለማለት በጣም ያሳፍራል። አባቴ እንድትናገረው አልፈልግም። መልካም አባትነቱ ለአንተ እንጂ ለኔ አይደለም። በትዳሩ ላይ ማቅጦ የወለደ ልጁ እኮ ነኝ። ዲቃላ መሆንህ ማመን ከብዶ ሮቤል፣ ባክ ዞር በል። እውነታውን መቀበል ግዴታ። ስለዚህ ነዋ ህይወቴን ለመንጠቅ ደጋግሜ የሞከርከው ወ የአባትህ ገዳይ የቤዛ አባት ነው። አባትህን በአሰቃቂ ሁኔታ የገደለው የቤዛ አባት ነው። አሁን ምርጫ ያንተ ነው። ከገዳይ ጎን መሆን ወይ ደግሞ ከአባትህ ጎን መሆን። ወንድሜ አንተ መንገዱን ጀምረዋል፣ እኔ ቀጥለዋለሁ። እና ምንም እንደማያውቅ ስትበጠረቀዋልካ ሰውዬው ግን ምንም ያመነኝ አልመሰለኝ። ለዚህ ታሪክ አዲስ ስለሆንክ አንድ ነገር ልንገርህ እዚህ ታሪክ ላይ ማንም ማንንም አያምንም አምተህ ብቻ ለራስህ ታማኝ የሆነ ቀጥል እኔም ብልሽ ኩላሊትሽን ለዘርፌ ልትሸጪ ነበር እ አረ እንዲያውም ቆይ ጥያቄ ላስተካክለውና ኩላሊትሽን ለዘርፌ ልትሸጪው ነበር ሱራፍ ለ ይህንን ነገር የነገረው ሲመስለኝ እነዛ ሰዎች አሁንም ኩላሊት ይፈልጋሉ እና ሳልቀድምሽ ፍጠኝ እያልከኝ ነው እኔ የፈለገ ቢቸግረኝ ኩላሊቴ መቼ ቢሆን ለማንም አልሸጥም! ህሊናንስ እየሸጥ እየሸጥክ አይደል ለማንኛውም ትንሽ ጠፋ ስላልኩበት ይሆናል ሌላ ኩላሊት ያስፈለገው ይሄ ማለት ሉላ ክስቷን ለማሳከም ተስማምታ ሀብቱን ልታዞርለት ነው ማለት ነው ይሄማ በፍጹም አይሆንም ቆይ እንዴት ነው ያንን የሚያህል ሀብት በአንቺ በማይረባ ኩላሊት የሚቀየረው ግምቴ ነው ግን እውነትም ሊሆን ይችላል አሁን ዋናው ጥያቄ ቤዛ የት ልትሆን ትችላለች ነው። ቤዛ ደግሞ ማን ናት? ሄሎ፣ ለቃበል እንጂ ምንድን ነው? ከኔ ጋር እኮ ነው ያለው። ምንም ማስመሰል አይጠበቅብም። ይልቅ አሁን ምግብ እንዘስ። ለሁለተኛ ጊዜ ወይ አንድ ይበልቻለሁ እንዴ አይገርምም? ምንም የቀመስኩ እንኳን አልመሰለኝም። ከዚህ በፊት ይሄን ነገር ልንገርሽ አልንገርሽ እርግጠኛ አይደለሁም። ግን እኔ ስራ የለኝም። እሺ፣ እንዳንቺ ቂጤን የጣልኩ ድርጌ ነው ስነ ስርዓት ማነው ደግሞ? እኔን ዱር እያደረገኝ አዳርሽ ዱር አይደል እንዴ እናተ። ከዚህ ውጭ ሌላ ስንፈለግሽ? ቆይ አንተ የት ነው የምታደርገው? ለምን ጠየቅሽ? ያው ቤት እስካገኘ ድረስ እንድታስጠቀኝ ብዬ ነው። እኔ የምለው ቆይ ቤዛ የምትባለው ልጅ ምን ብትበዳያት ነው ጎዳና እስከ መጣል ድረስ ያደረሳት? በቃ እኔ ላይ የማይበረታ ሰው የለም አይደል? ይልቅ ሱራፌልም በጊዜ አግኝቼው ባዋራው ይሻለኛል። አሁን በቃ ቀቅሎ ንዘዘልኝ፣ አይሻለሽም? ኩላሊት አንተ ልጅ አማል እንዴ? ምናልባት ይሄ ነገር ከተሳካ እኮ ይኸውልሽ፣ ተሳካም አልተሳካም ከዚህ በኋላ አንቺ አታስፈልግኝም። ገባሽ? ኧረ እዚህ ከደረስክ በኋላ ልሽ ያመጥጠኝ ነው ሰማኛለ። አሁንም ቢሆን ሚስጥረ እኔ ጋር ለሉላ ወስጄ መናገር አያቅተኝም። እሺ አንቺ ያኔ እኔ ራሴ ፈልቅቄ ኩላሊት ናውጣልሻለሽ። እንዲያው ለመታወቅ ይረዳን ይሆናል እሺ የት ነው የምትሄደው? ቢያንስ ምግቡን እንኳን ፈልጂ። ወይኔ ጉዴ! እሺ ያው ምንድን ነው የማደርገው? በቃ የማትገቢበትና የማትደፈጥፊው ነገር የለም አይደል? ወይኔ ጉዴ! ያንን ሁሉ እቃ እንዴት ነው የማጥበው? ነገር መጀመር አለብሽ ገንዘቡን ከየት አምጥሽ ልትከፊ ነው ሱራፌል ይሰጥሻለሁ ያለው ብሎኛል የማንን ገንዘብ ነው ማንም የሚሰጠው ገንዘቡ እኮ የእህትሽ ነው ገንዘቡን ይዞ ለመቆየት ደግሞ አንቺ ትቀርቢያለሽ አግስቴ ቆይ ፈጣሪ በለውና እህትሽ ደህና ሆና ስትመጣ ምን ልትመልሽላት ነው መልኳን ተጠቅመሽ ገንዘቧን ጨረሰሽ ምን አይነት መልስ ልትመልሽላት ነው ከእኔ በላይ ገንዘቧ ያሳስባታል ብለሽ ነው ቆይ እህትሽ ምን አይነት ባህሪ እንዳላት በምን አወቅሽ መልኳን ብቻ ነው አደለ? ያየሽው። ብቻ ደህና ምታልኝ ምንም በሆነች ታውቂያለሽ። የሆነ ነገር እያሰብኩ ነው። ምንድን ነው እሱ? ምናልባት እህትሽ ሪከቨሪ ገባች የተባለው ለሴራ ቢሆንስ? ምን? ቆይ ሰውየው ዶክተር ነው ብለሽኝ የለ? ምናልባት አንቺ እንድደነግጭ እኮ የሆነ መርፌ ወቅቷት ሪከቨሪ ያስገብተው ድራማ እያሰሯት ቢሆንስ? ምን እያልሽ ነው አክስቴ? ቲጂ እራሷኮ እኮ መኪና እንደገጫት ተናዛለች። ቲጂ እንትያት እሷ ራሱ ሴረኛ አይደለች እንዴ? ይልቅ ቤዛ ምንም አልሆነችም ነችም፣ ቶሎ በይና ሱራፌልና ዶክተሩ ገንዘቡን ሳይቀራመቱት በእጅሽ ብታስገቢ ይሻልሻል። እኔ አናቴ ከመፈንዳቱ በፊት ከዚህ ጭንቀት መውጣት ብቻ ነው የምፈልገው። ገንዘቡን አግኝቼ አንቺን አሳክሜ እንዴት ነው የምታወሻ? ክስቴ ከቀን ወደ ቀን እኮ በሽታሽ እየጨመረ ነው ብሩክ፣ ብሩክ ነው የልጅሽ አባት። አልገባኝም። ምን ለማድረግ እየሞከርክ እንደሆነ ልትነግረኝ ትችላለህ? ሉላ ብሩክን እንደምታፈቅር ያውቃል። በቃ ጥፋቱን አምኖ ይቅርብኝ እያለች ነው። ቆይ ምንድን ነው ይሄ አሁን? በአንተ ቤት ለኔ ውለታ የዋልክ ሊሞኑ ነው አይደል? ይኸውልሽ ማትፈልጊ ከሆነ አልፈልገው። ሲጀምር አንተ ስለኔና ስለሱ ምን ታውቅና ነው ቤት ድረስ እንደቃንጠልጥለሁ የመጣኸው? ይኸውልሽ ዶላር በሰራው ስራ እንደተጸጸተ ነግሮኛል። አንተ ይሄ ጉዳይ ምንም አይመለከትም እያልኩ ነው ያለሁት? ማለት የሚስቴ እህት ጉዳይ አይመለከትም እያልሽ ነው? አሁንም ሚስቴ እያልክ እየጠራት ነው ያለው? አዎ ጠራታለሁ። እናንተ ግን የፈለጋችሁትን ማለት ትችላላችሁ። ሚስቴን አሁንም ድረስ አፈቅራታለሁ። ቆይ ስታስቢው ያን ሁሉ ሀብት ለዶክተሩ አሳልፍ የምሰጠው ሜስልሻ በፈጠረ ረት ሱራፌል፣ አሁንም እኔና እና ዶክተሩ አንተዋወቅም ልትለኝ ነው? ያ ሰው ጠላቴ ነው፣ ወደፊትም ጠላቴ ሆኖ ነው የሚቀጥለው። ይልቅ ስለ አክስትሽ ጉዳይ ብናወር ይሻል። ህክምናዋ በፍጥነት እንዲደረግ እፈልጋለሁ። ቲጂን ለመፈለግ ሞክሬ ነበር፣ ግን ላገኛት አልቻልኩም። ስልኳም ዝግ ነው። ሲጀምር አክስቴ የቲጂን ኩላሊት አልፈልግም ብላለች። ስለዚህ ምናልባት የልጃቸው ባል ኩላሊት አስፈልጓቸው ሊሆን ይችላል። የልጃቸው ባል ብቻ ስለ ብሩክ እንዳይሆን እያወራ ያለው እመንኝ። ሉላ፣ በጣም የሚያፈቅርሽ ከሆነ ያደርገዋል። እና ለዚህ ነው ቤት ድረስ ይዘኸው የመጣኸው? ቆይ ግን አንተ ምን አይነት ሰይጣን ሰው ነህ? ደሞ አንቺም ታውቂያለሽ፣ ኩላሊቴን አሳልፌ ልሰጣቸው ተስማምቼ ነበር። ታሪያ እንዴት ነው ታሪያ ሌዋ ተብዬ የተጠራው ኩላሊት የሚያክል ነገር አሳልፌ የምሰጠው? ሲጀምር አንተ እዚህ ጉዳይ ውስጥ ምንም አያገባህም። እሺ ሁሉንም ነገር በራሴ ይጨርሰዋለሁ። ቆይ ያለኔ እገዛ እንዴት ነው የምጨርሽ ነው? አሁንም የቤተሰቦች ሀብት ምናምን እያልሽ ልትኮፈሽብኝ ነው? አይገርምሽም? እንደውም ቤተሰቦች ጥርት ያሉ ድሃ ነበሩ። ቆይ አንተ ስለዚህ ነገር እንዴት ልታውቅ ቻልክ? ማለቴ ቤዛ ራሷ ይህን ሁሉ ንብረት ሰርታ እንዳለፈራችሁ ነው የማውቀው። በቅርቡ ነው ከቤዛ ጋር የተጋባ ነው አላልክም እንዴ? እንዴት ይህ ሁሉ ነገር ልታውቅ ቻልክ? ሚስቴ አይደለች እንዴ? ራሷ ነግራኝ ነው። በእርግጥ ብዙ ሰዎች ከትንሽ ደረጃ ተነስተው ትልቅ ቦታ ሊደርሱ ይችላሉ። ቤዛ ግን በዚህ እድሜዋ ያለ ምንም ቤተሰብ ውርስ ይህ ሁሉ ሀብት ልታከማቻችሁ ቆይ አልገባኝም። ምን ለመፈልፈል እየሞከርሽ ነው? የዚህም ቤት ሀብትና ንብረት ምንጭ ከስር መሰረቱ ማወቅ እፈልጋለሁ። አሁንም ቢሆን የቤተሰብን ሀብት ማንም ሲፈነጭበት ዝም ብያ ላይ። እንዴት ነው ታዲያ ወይዘሮ ዘርፌ እንደ ታሙ ነግረው የነበረው ስንት ሰው ነው? እባክህ መታመሜን የነገረ ሱራፊል አይደል እንዴ ጎትቶ እዚህ ቤት ያመጣህ ነው ወይስ ሌላ የተገናኘኸው ሰው ነበር? አረ ካለመሆኑን ሉላን መጠየቅ እኮ ይችላል። ባለፈው በአጋጣሚ መንገድ ላይ ተገና እዛ ካቁ እውነቱን ሁለታችንም ስለምናውቀው ጉንጭን ከማለፋ ብዬ ነው ያስቆምኩ። የምኑን እውነት ነው? ሁለታችን እርግጠኛ ነኝ። የቤዛን አፋልጉኝ ማስታወቂያ በየቦታው አይተህ ነው የመጣኸው? ቤዛ ደግሞ ማን ናት? እኔ እኮ አንዳንድ ሰው መክሊቱን አለማወቁ ነው ግርም የሚለኝ። ማለት አልገባኝም። ለማንኛውም ድራማው ስለታወቀብህ ከካራክተርህ ወጣ ብትል ነው የሚሻለው። የኔተዋ ናይ አሁንም ምንም ያሉት ነገር ሊገባኝ አልቻለም። ዘርፌ አይ እንግዲህ ለራሴ ያሞኛል። ይሄ ደግሞ ምን መቶ ያደርቀኛል። ትሰሚኛለሽ? ይሄንን ጉቶ ታስወጭልኝ እንደሆነ አስወጭልኝ። አሁን ሌላ ነገር ሳይከተል በፊት ቤት ይለቀውጣል። አንደንድ ሆነ ተነስ፣ ውጣልን። እሽ ውጣ፣ ግን ደሞኔ በተሳሳተ በሽ ሆነ የተሳሳትኩትማ ያናያምኝ ልብ ስጠው ጊዜነ አሁን ውጣ። ምን ያደርግ፣ ቤት ውስጥ የሞላው ሴት ብቻ ሆነ። ወይኔ ዘርፌ፣ ባልያዝ ኖሩ አሳየህ ነበር። እባክብሩ አሁን ተነስን፣ አውጣልን። ወሉላዬ ግን ደግሞ ይቅርታሽን እስካላገኘሁ ድረስ ተስፋ አልቆርጥም። ይሄንን ነገር ሉላ፣ ቢያንስ እኔን ይቅር በይኝ። አሁን ላጠፋሁ ነው ወይስ ከዚህ በፊት ላጠፋሁው እባኮት አዘር አንተ ራስ ባክ አሁንስ አላበዛኸውም እንዴ አክስቴ ተረጋጊ እንድረጋጋ ከፈለግሽ ይሄንን ዋልጌ ከዚህ ቤት አስወጮ ያምሻል እንዴ ወዴት ነው የምወጣው ከቤቴ ስርዓት ያዝ አክስቴ እንደዚህ ማናገር አችልም እሺ አዎ ከፈለግኩ ሁሉም ነገር በእጄ ስለሆነ ከቤቴ ላስወጣህ እችላለሁ ጭራሽ በገዛ ቤቴም ልታባሩኝ ያስባችኋል ማለት ነው በላብህ የሰራው ቤት እንዳለ፣ አስር ጊዜ ቤቴ ቤቴ የምትለው አንቺ? ሴትዮ አፍሽን ዝግብ ይሻል። ሴትዮ አባክ ይጥፋና፣ ማን ነው ሴትዮ የምትለው? አረ እባክሽ አክስቴ ተረጋጊ፣ ለራስሽ እኮ ተማሚ ነሽ። እስከ አንተ ደግሞ እስኪ ወደ ውስጥ ግባ። ለራሳችሁ ብዬ ይሄን ሁሉ ነገር ባደረኩ፣ ጭራሽ ከቤቴ ልታባርሩኝ ነው። ጥሩ እንግዲህ፣ ያው ስራፊል ማን እንደሆነ አሳያችኋለሁ። አክስቴ፣ ምን እያደረግሽ ነው? ቤዛ አሁንም እኮ እነሱ ጋር ናት ያለችው። ደግሞ ራስ ያለሽ እንዴ? ምን አልባ ደናል ደም ትሻል ቻልሽ። እሺ አሁን ተናዶ ቢጎዳትስ? ደህ፣ ጭራሽ ይሄንን ከሀዲ ቤት ድረስ ይዘውት ይመጣል። በእሱ ቤት እኮ መወደድን መጨመሩ ነው። እሺ በቃ አንቺ ተረጋጊ። እንደውም አንቺ ከዚህ በኋላ እዚህ ጉዳይ ውስጥ በጭራሽ እንዳትገቢ። እኔ ራሴ ሁሉን ነገር ጨርሰዋለሁ። ትሰሚኛለሽ? እንደውም ልንገርሽ፣ መጀመር ካለብሽ ከዚህ ሰውዬ ነው መጀመር ያለብሽ። እሺ በቃ ተረጋጊ ሄሎ ሮቤል፣ አሁኑኑ ተገናኝተን ማውራት አለብን። በጣም ጥሩ፣ የተለመደው ቦታ እንገናኝ። ሰላም። ደሞ እዚህ ምን ሰሪያ አለች? ተናድነው መሰለኝ ከቤት የወጣ ነው መቼም። የወላችሁም ንዴት ማብረጃ እኔ ነኝ። አሁን ጥፊ ከዚህ ሂጂ። የሉላ አክስት እንዴት ናት? እሱን እራሷን ይልሽ ብጠይቃት አይሻልም? ይኸውልሽ፣ አሁን ስራ ስላለብኝ ዞር በይ ከመኪና እርግጠኛ። አትፈልገኝም። ቆይ አሁንም ድረስ ተፈላጊ ነኝ ብለሽ ነው እንደምታስቢ? ገላይ እንደሆነ ከረከሰብህ ቆየ። ኩላሊቴን እንኳን ብንደራደር ብዬ ነው። አሁን ሁሉም ነገር ገባኝ። ያ ብሩክ የሚባለውን ሰው የላክሽ አንቺ ነሽ አይደል? ምናልባት ላንተ ከጠቀመ ብዬ ነው እንጂ ሌላ ነገር አስቤ አልነበረም። በቃ አንቺ ትንሽ ቀዳዳ ካገኘሽ ዝም ብለሽ መፍሰስ ነው አይደል? ይልቅ መቼ ነው እዛ ቤት የምገባው? ይኸውልሽ እሱን እንኳን ባታስቢው መልካም። ተመርምሬ ለዘርፌ ኩላሊት መስጠት እንደምችል አውቄያለሁ ብዬ ነው። ደስ የሚለው ነገር ምንድን ነው ታውቂያለሽ? ሴትዮዋ የአንቺን ኩላሊት አትፈልግም እና ሞቶ መረጠች ማለት ነው። ቆይ ለምንድን ነው እራስሽ ሄደሽ ማጠይቀት? ገንዘቡ ያስፈልገኛል ሱራፌል። እና የሚገዛሽ ካለሽ ሄደሽ ይጨዋል ሱራፌል። ማን ነው የኩላሊት ደላላ ነው ያለሽ? የዚህን ያህል ጠልተኛል ማለት ነው። ሰውም ለመውደድም ሆነ ለመጥላት ማስታወስ ያስፈልጋል። አንቺን ከረሳንሽ በጣም ቆይቷል። የምን አትርሱኝ ባይ ነው? ለነገሩ ውድ ልኝ ነው እንደዚህ እያንከራተተኛለሁ። ቤ ቤ ቤ አሁን አታልቅሽብኝ። ዞር ቤ ከመኪና ሱራፌል። አሁንም ድረስ እኮ በረንዳ ላይ ነው ማድረው እና እኔ ምን ላርግሽ? ይውልሽ፣ ይህ ክፋትሽ ገና ሌላም ላይ ይጠልሻል። አንተ ንጹሕ መሆን ነው ቢያንስ ከአንቺ ይሻላል። እሺ ቢያንስ እናንተ ቤት ሰራተኛ ሁኜ ልግባ። እስካሁን ካልቀጠራችሁ ማለት ነው። ይህንን ሂጂና ሉላን ጠይቂያት አልኩሽ። አንተ ፈቅደልኛ። እኔ ብፈቅደልሽ ምን ይሰራልሽ አለሁ? ሉላና አክስቷ በመጥረግ አጣራ አድርገው ካላባረሩሽ ማለት ነው። ችግር የለውም። አንተ ከፈቀርክልኝ በቂ ነው። እኔ ምለ እስካሁን ስለ ቤዛ የታወቀ ነገር የለም። አሁን ዞር በይ ከመኪና ዞር በይልኝ። እሺ ቢያንስ የዛሬ ማደሪያን እንኳን ቻለኝ ማለት ይህ። አንተ እንዳልከው እነ ሉላ ካባረሩኝ፣ ያው ያው ዘላለም አለምሽን ፍርፋሪ ስትለምኝ ትኖሪያለሽ፣ ለማኝ

አምላኬ፣ ወይ! እሺ፣ አሁን ይህን ምን ላረገው ነው? አውቃለሁ የምትወደውን ዞን የምትፈትነው፣ ግን እኔን የምትወድበት ልክ በዛ በዛ ሰላም፣ አባቴ ልጅ። በጣም ቸኩለሃል። የሆነ ለእኔ የምነግረው ነገር ያለ ይመስለኛል። አይገርምህም? እቺ ሉላ የምትባል ሴት ጭራሽ እኮ ከቤቴ ልታባር ይህን ነገር ማመን ትችላለህ? እኔ የምልህን ነገር ሰምተህ ቢሆን ቤዛን አስወግዳት ስለ አስወግዳት ቢሆን ዛሬ ከቤት እስከ መባረር አደርስም ነበረ። ለማንኛውም ችግር የለውም አሁንም አንድ ከሆንን መፍትሄው በጣም ቀላል አይዞ፣ ያባቴ ልጅ እኔ ጋር ምንም አይነት መፍትሄ አይጠፋም። ዋናው ነገር የኔና ያንተ አንድ መሆን ብቻ